ሰላም ጤና ይስጥልን ውድና የተከበራችሁ የአንድነት ሚዲያ ተከታታዮች እንደምን አላችሁ? ግንቦት ሰባት 2017 ዓ ም ከአንድነት ሚዲያ ዜና ይዘን መጥተናል። ተከታተሉን። የአማራ ፋኖ ብሔራዊ ኃይል የላስታ ጄኔራል አሳምነ ኩሩ ባንታ አባተ ክፍለ ጦር የተሳካ ኦፕሬሽን ሰራ። በወሎ ክፍለ ሀገር ላስታ አሳምነ ኩሩ ባንታ አባተ ክፍለ ጦር በአርበኛ ማረጉ አስፎ የሚመራው ደጅ አዝማች ዋሽጌው አድማሱ ሻለቃ ከጋሸና እስከ ስታይሽ ባለው ቀጠና የተጠና ውጤታማ ቀዶ ጥገና በማካሄድ በጠላት ላይ ታላቅ ኪሳራ አድርሷል። ግንቦት 5 2017 ዓ.ም ከሌሊቱ 4 ሰዓት ተኩል እስከ ንጋት 11 ሰዓት በተደረገ ቀዶ ጥገና በኮን ወረዳ ሐሙሲት ከተማ ላይ የነበረ ሚኒሻና እና አድማብተና ባላሰበው በተደረገበት ድንገተኛ ጥቃት በመደናበር ገሚሶ ወደ ጋሸና፣ ከፊሉ ወደ ስታይሽ ከተማ የፈረጠጠ ሲሆን በተጨማሪም ጋሸና ከተማ ላይ አንድ ሻምበር የብልጽግና ኬላ ጥበቃ መከላከያ ላይም በተደረገ ድንገተኛ ጥቃት ሙሉ ኬላውን ለቆ ራስ አንችም ከሚባል ሆቴል ራሳቸውን ደብቆ ያደሩ ሲሆን በተደረገው ቀዶ ጥገና ሁለት ምርኮኛ፣ አራት ክላሽ ከጠላት ገቢ ሆኗል። መዳረሻው ድል እና ነፃነት የሆነው የአማራ ሕዝብ የሕልውና ትግል ተጠናክሎ ይቀጥላል ሲል የላስታ ሳምናው ኮር ቃል አቀባይ ፋኖ ቢሆነ ቢያቤ ገልጸዋል። በሌላ የግንባር ዜና በዛሬው እለት የአማራ ፋኖ ብሔራዊ ኃይል በጎጃም ሰባተኛ አዲስ አለም አየኩራት ጦር ባደረገው ጥምህርት ማጥቃት ከፍተኛ ጀብድ ፈጽሟል። አለ በዚህ ውጊያ የተሳተፉ ብርጌዳዎች መብረቁ ብርጌድ አብራጀት ብርጌድ አባይ ብርጌድ፣ ተድላጎሉ ብርጌድ ናቸው። ጥቁር አንበሳት ወርዋሪ በአውደ ውጊያ የተገኙ የተገነሰበው ከፍተኛ ቁጥር ያለው ኃይል እየቆሰለ ይገኛል። 27 የተማረከ አንድ የሰው ኃይል ሶስት የብልጽግና አመራር አስር የክላሽ ጥይት 1,250 የብሬን ጥይት የወገብ ትጥቆች እና አንድ ስታር ሽጉጥ ገቢ ተደርጓል አንበር ከተማ ላይ ፋኖ የብልጽግና ቢሮን በቦምብ አጋይ አጋይቷል ዋርደያዎች እስከ ወዲያኛው ሸኝቷል ዘሬውን 13 የታቀደለትም ስራም ተሰርተዋል ተሰርቷል የምረቃ ዜና የአማራ ፋኖ ብሔራዊ ኃይል በጎጃም ቀጠና ስምንተኛ በላይ የዘለቀ ክፍለ ጦር ደባ ጮቄ ብርጌድ ለተከታታይ ስድስት ወራት ያሰለጠናቸው ልዩ ኮማንዶዎች አስመርቋል። በምረቃ ስነ ስርዓቱም ተመራቂ ኮማንዶዎች ልዩ የሰልፍ ጉብኝት ለተመልካቾች የተደረገ ሲሆን ተመልካቾችን ቁጭ ብድግ ያስደረገ ስፖርታዊ ትርኢት የቀረበ ሲሆን በዚህም የምረቃ ስነ ስርዓት የአማራ ፋኖ ብሔራዊ ኃይል በጎጃም ቀጠና ቀጠናዊ ትስስር አመራር የሆኑት አርበኛ የቆየ ሞላ እንዲሁም የስምንተኛ በላይ ዘለቀ ክፍለ ጦር ሰብሳቢ ፋኖ ምስጋናው ይታየው የክፍለ ጦር አመራሮች እና የብርጌድ አመራሮች እንዲሁም በቀጠና በስምንተኛ በላይ ዘለቀ ክፍለ ጦር ጋር የሚተሳሰረው የሰባተኛ አዲስ ዓለማ የክፍለ ጦር አመራሮች እና የብርጌድ አመራሮች እንዲሁም የደባይ ጮቄ የብርጌድ አመራሮች እና ሁሉም የብርጌዱ ሻለቃዎች በተገኙበት የምረቃ ፕሮግራሙ ተካሂዷል። የአማራ ፋኖ ብሔራዊ ኃይል በጎጃም ቀጠና ስምንተኛ በላይ ዘለቀ ክፍለ ጦር ደብረ ጮቄ ብርጌድ ምክትል ሰብሳቢ የሆኑት ፋኖ መምህር ይፍረድ ውዴ ለእንግዶች የእንኳን ደህና መጣችሁ መልእክት ካስተላለፉም በኋላም ያሁኑ የ የኮማንዶ ተመራቂዎች ልዩ የሚያደርገው አራቱም የአማራ ፓጽመ ርዕስቶች የአንድነታቸው ብስራት ማግስት መሆኑ ልዩ ያደርገዋል ሲል መልእክታቸውን አስተላልፈዋል። ሌላው የአማራ ፋኖ ብሔራዊ ኃይል በጎጃም ቀጠና ስምንተኛ በላይ የዘለቀ ክፍለ ጦር ዋና ሰብዛዊ ፋኖ ምስጋና ቤታየው የእንኳን ደስ አላችሁ መልእክታቸውን ካስተላለፉ በኋላ ተመራቂ ኮማንዶች በክፍለ ጦራችን ለምናደርገው ልዩ ኦፕሬሽን በጣም ወሳኝና አስፈላጊ ሰዓት የተገኙ የቁርጥ ቀን ልጆች መሆናችንን ተናግረዋል። ይህ በእንዲህ እንዳለ የአማራ ፋኖ ብሔራዊ ኃይል በጎጃም ቀጠና ትስስር የሆኑት አርበኛ የቆየ ሞላ ስምንተኛ በላይ ዘለቀ ክፍለጦሩን ሞዴል እና ተወዳዳሪ ለማድረግ ሌት ከቀን እንሰራለን ብለው በመጀመር እንኳን ደስ አላችሁ ካሉ በኋላም የነግባ ኢትዮጵያ ጀኔራሎች የዛሬው የአማራ የምድር ድሮኖች እንኳን አደረሳችሁ በማለት መልእክት አስተላልፈዋል። በመጨረሻም የአማራ ፋኖ ብሔራዊ ኃይል በጎጃም ቀጠና ስምንተኛ በላይ ዘለቀ ክፍለጦር ደበጅ ጮቄ ብርጌድ ልዩ ኮማንዶች የሽልማት ፕሮግራም በማካሄድ ፍጻሜውንም አግኝተዋል። አድማጮቻችን፣ ለዛሬ የነበረን ዜና ይህንን ይመስላል። በቀጣይ ጊዜ እስከምንገናኝ ድረስ መልካም ጊዜ ይሁንልን።